የቻይና እና ታይዋን ፍጥጫ ከምንጊዜውም በላይ የተካረረ መምጣቱ እየተነገረ ነው። አሜሪካ ቤጂንግ ታይዋንን በኃይል ለመያዝ ከሞከረች ቆሚያ ላይም ብላለች። በቻይና በኩል ለአሜሪካ አቋም በእሳት አትጫዎች የሚል ምላሽ ተሰጥቷል። አሜሪካ ቤጂንግ ታይዋንን በኃይል ለመውረር እየተሰናዳች ስለመሆኑ ከበቂ በላይ መረጃ አለኝ ስትል ተናግራለች። የአሜሪካው የመከላከያ ሚኒስትር ፔትሴክስ በሰሞኑ ንግግራቸው ያረጋግጡትም ይህንኑ ነው ቤጂንግ ወታደራዊ ኃይል ለመጠቀም እየተዘጋጀች ለመሆኑ ታማኝ መረጃ አለ። በኢንዶ ፓስፊክ አካባቢ ያለውን የኃይል ሚዛን ለመቀየር እናውቃለን። ይሄ ግልጽ ነው። ፕሬዚዳንት ሺ ወታደራዊ ኃይላቸው በ207 ታይዋንን ለማውረር ራሱን ዝግጁ እንዲያደርግ አዘዋል። የቻይና ወታደራዊ ኃይል ይህንን ለማሳካት የሚያስችለውን ዝግጅት እያደረገ ነው። ግልጽ ለመሆን ቻይና ታይዋንን በኃይል ለመቆጣጠር የምታደርገው ማንኛውም ሙከራ አጥፊ የሆነ ጣጣን የሚያስከትል ነው። አሜሪካ ከቻይና ጋር ግጭትም ሆነ ጦርነት ማካሄድ አትፈልግም አሉ የመከላከያ ሚኒስትሩ ግን በእኛም ላይ ሆነ በወዳጆቻችን ላይ ምንም እንዳይደርስ የማረጋገጥ ኃላፊነት አለብን ሲሉ ማከሉ ፔት ሄግሴዝ ለአሜሪካ ወሳኝ ከሆነው ቀጠና በምንም አይነት መንገድ ተገፍተን መውጣት አንፈልግም ሲሉም ተናግረዋል ታይዋን የግዛት አካሌ ነች በማንኛውም መንገድ መመለሷ አይቀርም የሚል የጸና አቋም ያላት ቻይና የአሜሪካ አስተያየት አላስደሰታትም ምላሿም በእሳት አትጫወቱ የሚል ሆኗል። የቻይና የመከላከያ መስሪያ ቤት ቃል አቀባዩ ጂያንግ ቢን አሜሪካ ታይዋንን ለመደገፍ ታይዋን የአሜሪካን መሳሪያዎች ለመታጠቅ የሚያደርጉት ሩጫ መጨረሻው የአማራ አይሆንም ሲሉ ምላሽ ሰጥተዋል። በቻይና በኩል እንዲህ አይነቱን ሙከራ አጥብቀን እንቃወማለን። በነገሩም አዝንናል። የታይዋን ጥያቄ ከቻይና መሠረታዊ ጥቅም ጋር በጣም የተሳሰረ ነው። ያ ደግሞ በቻይና አሜሪካ ግንኙነት መታለፍ የሌለበት ቀዩ መስመር ነው። የአሜሪካ መንግሥት ከታይዋን ጋር የሚያደርገውን ማንኛውም አይነት ወታደራዊ ትብብር እንዲያቆም እንጠይቃለን። ያ ካልሆነ በእሳት መጫወት ያቃጥላል፣ ከጥቅሙ ጉዳቱ እንደሚከፋ ግልጽ ነው። የታይዋንን ባለሥልጣናት ማስጠንቀቅ እንፈልጋለን። የአሜሪካ የሚነሳ ጥያቄ ነው በታይዋን ዙሪያ ገባ ያሉት ሶስት የውሃ መተላለፊያዎች ለዚህ በምክንያትነት ይቀርባሉ ይላሉ። በምዕራብ ከቻይና ጋር የምትዋሰንበትና ወሳኙ የዓለም የሚበዛ የመርከብ ጭነት የሚተላለፍበት ታይዋን የውሃ መተላለፊያ መስመር ይገኛል። በሰሜን ደግሞ በታይዋንና ጃፓን መካከል ያለው የሚያኮ መተላለፊያ አለ። በደቡብ በታይዋንና ፊሊፒንስ መካከል የሚያልፈው የባሺ መተላለፊያ ሶስተኛው መስመር ነው ይላሉ። ለቻይና በምዕራብ ታይዋን የሚገኘው የታይዋን መተላለፊያ፣ ከላይና ከታች የሚገኙት የሚያኮና ባሺ መተላለፊያ መስመሮች ወደ ፓሲፊክ ውቅያኖስ ለመግባት ገቢና ወጪ ምርቶቿን ለማስተላለፍ ወሳኝ መስመሮቿ ናቸው ይላሉ የቀድሞው የቻይና ዲፕሎማት ቪክቶር ጋው። ታይዋን የቻይና የባህር ዳርቻ መካከል ላይ ነው የምትገኘው። ይሄ ደግሞ በጣም ወሳኝ ነው። የታይዋን ደሴት በፓስፊክ አቅጣጫ ነው የሚገኘው። ለምሳሌ ታይዋን በሌላ ሀገር ብትያዝ የቻይና የባህር የመጠቀም ሂደትን ያስተጓጉላል፣ እንዲሁም ቻይና የፓስፊክ ውቅያኖስ የመጠቀም መብቷን ያስቀራል። ልክ የቻይናን ያክል ለአሜሪካም ታይዋን ወሳኝና አስፈላጊ እንዲሁም ስትራቴጂካዊ ስፍራ ላይ የምትገኝ ደሴት መሆኗን ትንታኔ አቅራቢዎቹ ያስረዳሉ። አሜሪካ በአካባቢው ያላትን ጥቅም ለማስከበር በታይዋንና ቻይና አቅራቢያ በሚገኙት ደቡብ ኮሪያ፣ ጃፓንና ፊሊፒንስ ወታደራዊ ይዞታዎች አሏት። እነዚህ ወታደራዊ ይዞታዎች የሚገኙበት መስመር ማዕከል ነው የታይዋን ደሴት የምትገኘው በተለይ ከጃፓንና ፊሊፒንስ ጋር ያላትን ወታደራዊ ትብብር ከጊዜ ጊዜ የበለጠ እያሳደገች መምጣቷን ያብራራሉ ትንታኔ አቅራቢዎቿ ሆናለች ይላሉ። ሁለቱ ሀገራት በታይዋን ላይ ላላቸው የበረታ ፍላጎት ሌላኛው መነሻው ደግሞ ኢኮኖሚያዊና የንግድ ትስስራቸው መሆኑ ይነገራል። በተለይም በታይዋን የሚገኘው በዓለም ግዙፉ የሴሚኮንዳክተር አምራች ኩባንያ ቲኤስኤምሲ እዚህ ጋር ስሙ ይነሳል። ተሽከርካሪዎች ቅንጡ ተንቀሳቃሽ ስልኮች ተዋጊ ጄቶችና ሌሎች የቴክኖሎጂ ውጤቶችን ለማምረት ወሳኝ የሆነውን ይህንን ምርት በቀዳሚነት ከሚያመርቱ ታይዋን ተጠቃሽ ነች ቻይናና አሜሪካም የዚህ ገበያ ጥገኛ መሆናቸው ይነገራል ሁለቱም ሀገራት በታይዋን ዙሪያ ሊመጣ የሚችል የኃይል አሰላለፍ ለውጥ ይህንን ወሳኝ ገበያ ሊያስተጓጉልብን ይችላል የሚል ስጋት አላቸው እነዚህና ሌሎችም ምክንያቶች ቻይና የግዛት አካሌ የምትላት አሜሪካ ወዳጅና አጋር እያለች የምጠራት የታይዋን ነገር ትተው የማይተውት ወሳኝ አጀንዳቸው እንዲሆን አድርጎታል የሚሉ ብዙ ናቸው። የትራምፕ አስተዳደር ታይዋንን ዘመን አፈራሽ መሳሪያዎች ለማስታጠቅ ፍላጎት እንዳለው መነገሩም ቻይና ከአሜሪካ ጋር ያለኝ ግንኙነት የሚመሰረትበት ቀዩ መስመርን መተላለፍ ነው ብላ እንድትቆጣ አድርጓታል። ትራምፕ በመጀመሪያ የሥልጣን ዘመናቸው ወደ 183 ቢሊዮን ዶላር ዋጋ ያለው የጦር መሳሪያ ንግድ ስምምነት ከታይዋን ጋር ፈጽመዋል። ይህም ተከትለው ከመጡት ፕሬዚዳንት ባይደን የስልጣን ዘመን ከተደረገው የ8.4 ቢሊዮን ዶላር የመሳሪያ ንግድ ስምምነት ከእጥፍ በላይ መሆኑ ነው። አሁን ደግሞ ዘመናዊ ታንኮችን ጨምሮ ወታደራዊ ቁሳቁሶችን አሜሪካ ወደ ታይዋን እየላከች ነው የሚል ሪፖርት መውጣቱ አካባቢውን የበለጠ መካረር ውስጥ ከቶታል። የትራምፕ አስተዳደር በመጪዎቹ አራት ዓመታት ከታይዋን ጋር የሚያደርገውን የጦር መሳሪያ ንግድ የማሳደግ ፍላጎት እንዳለው መነገሩም ቤጂንግን ክፉኛ አስቆጥቷታል። አሜሪካ 500 ገደማ ወታደራዊ ኃይል በታይዋን እንዳላት አንድ የቀድሞው የአሜሪካ ጦር ባልደረባ በቅርቡ ይፋ ማድረጋቸውም ቀድሞ በአሜሪካ ኮንግረስ ይፋ ከተደረገው በ10 እጥፍ የበለጠ ቁጥር ሆኖ መገኘቱም ሌላኛው ቤጂንግን የበለጠ ያስቆጣት ነጥብ ሆኗል። የጦር መሳሪያ ሽያጭ ስምምነቱን በተመለከተ ከታይዋንም ሆነ ከአሜሪካ በኩል ማረጋገጫ ባይሰጥም አሜሪካ ግን ከትራምፕ የመጀመሪያ የስልጣን ዘመን ማለትም ከ183 ቢሊየን ዶላር በላይ የጦር መሳሪያ ሽያጭ በአሁኑ የስልጣን ዘመን ለመፈጸም እንዳሰበች ተነግሯል። ታይዋንን በፕሬዝዳንትነት እየመሩ ያሉት ዊሊያም ላይ የተለየ ባሉት የመከላከያ በጀት የዘንድሮ በጀታቸውን ከአጠቃላይ ሀገራዊ ምርት ድርሻው ወደ ሶስት በመቶ እንዲያድግ ፍላጎት እንዳላቸው መናገራቸው አሜሪካም የታይዋን ተቃዋሚ ፓርቲዎች ይህንን እቅድ ከመጽደቅ እንዳያከላክሉት ግፊት እያደረጉ መሆኑ መሰማቱም የመሳሪያን ንግዱ በይፋ ባይነገርም ብዙዎች እውነት መሆኑ የሚያጠያይቅ አይደለም እንዲሉ አድርጓቸዋል። ታይፔ ታይምስ፣ ሲ ኤን ኤን፣ የጀርመን ድምፅ፣ ግሎባል ታይምስ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።